ሰላም ሰላም ውድና የተከበራችሁ ውድ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ብዙዎቻችሁ ጸጉሬ ይነቃቀልብኛል፣ ብዙ ኮሜንት ላይ ጸጉሬ በጣም ነው የሚነቃቀለው፣ ጸጉሬ በጣም ይደርቅብኛል፣ ይያዝብኛል ለምትሉኝ ቤተሰቦቼ ማለት ነው ይህን በጣም ቆንጆ የሆነ የሻምፖና የኮንዲሽነር አሰራር ነው ይላችሁ የመጣውት። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩላለሁኝ ላለሁኝ። እዚህ ጋር ጸጉሬን እኔ ትሪትመንት ተቀብቼ ስለነበረ፣ አንዳንዴ ጸጉራችሁ የሆነ ብዛት ያለው ከሆነ በዚህ መልኩ ማለት ነው መጀመሪያ ትሪትመንት ብትጠቀሙ። ባይኔ ትሪትመንት መጠቀም የማትችሉ ከሆነ ደግሞ እንደዚህ ጸጉራችሁን ከመታጠባችሁ በፊት በውሃ እያበጠራችሁ እንደዚህ አራት ቦታም እንደ ጸጉራችሁ ብዛት እንደዚህ ይጠቅልሉት ማለት ነው። ከዛ በሻምፑ በደንብ አርጋችሁ ከታጠባችሁ በኋላ ጸጉራችሁ ደረቅ ከሆነ በኮንዲሽነር ምናም፣ እንደገና ፈታችሁ ደግሞ በኮንዲሽነር አበጠራችሁ፣ በውሃ ብቻ መለቃለቅ ነው። ጸጉራችሁ ደግሞ ኮንዲሽነር የማይፈልግ የሆነ ለስላሳ ከሆነ ያው ኮንዲሽነር አያስፈልገውም። በሻምፖ ታጥባችሁ ስጨርሱ ጸጉራችሁን እንዳዲስ ፈታችሁ ደግሞ አበጥራችሁ በውሃ ብቻ መለቅለቅ፣ መልሳችሁ ደግሞ ጸጉራችሁን እንዳይደርቅና እንዳይያዝባችሁ በርጥቡ ማለት ነው፣ ከነ ውሃው እንዳለ እንደዚሁ በሚመቻችሁ መልኩ ጠቅለል ጠቅለል አድርጉት ማለት ነው። እንግዲህ እኔ በዚህ መልኩ አንዳንዴ ማለት ነው እንደዚህ ይታጠባለሁኝ። በኮንዲሽነር ደግሞ ሻምፖውን ስጨርስ በኮንዲሽነር ማበፍታት ነው የሚሆነው ማለት ነው እና በጣም አሪፍ እና ጸጉራችሁን የሚያፋፋ ጸጉራችሁ እንዳይነቃቀል እንዳይደርቅባችሁ ለስላሴ በዛ ላይ ደግሞ የጸጉሩ ወዛችሁን በጣም ነው የሚያሳምረው ማለት ነው። ሻምፖ ደግሞ ስትጠቀሙ ሁለት ጊዜ ብትጠቀሙ በአይነኝ ሶስት አራቴ ባደጋግሙት ሻምፖ በምትጠቀሙ ሰዓትም ዘለላው ላይ ጸጉራችሁ ዘለላ ላይ ባትጠቀሙ አሪፍ ነው። ቆዳ ቆዳችሁ ላይ ብቻ ምክንያቱም ቆዳ ቆዳችን ላይ ቅባት ስንቀባ እዛ ላይ ስለሆነ ጭንቅላታችንን የሚደፍ ነው እና ቆዳ ቆዳችሁን ሻምፖ ብትጠቀሙ ባይነኝ ማለት ነው። እና ዘለላው ከላይ የሚመጣው በቂው ነው። ወደ አሰራር ይዣችሁ እሄዳለሁ። እስከዛው አብራችሁኝ ቆዩ። እዚ ጋር እንግዲህ ንጹህ ተልባ ማለት ነው። ሁለት የሾርባ ማንኪያ በትልቁ ማለት ነው ሁለት ነው የምጠቀመው፣ ምክንያቱም ለኮንዲሽነርም ለሻምፖም ስለሆነ የምፈልገው በዛ ያለ ጄል እንዲወጣው ማለት ነው። እዚህ ጋር ደግሞ ፍሬሽ የጥብስ ቅጠል ተጠቅሜ ያለው እናንተ ማግኘት የማትችሉ ከሆነ ያው ቢኖር በጣም አሪፍ ነው፣ ግን ከሌለ ደግሞ በተልባው ብቻ መስራት ትችላላችሁ። እንግዲህ እዚጋ ግማሽ ሊትር የሚሆን ውሃ ጨምር ያለሁ ማለት ነው። ጄሉ እስከሚወጣልኝ ደግሞ እዚ ጋር ሬቴን አጥቤ ጨርሼ ነው ያመጣሁ እዚህ ማለት ነው። ያለውን ፈሳሽ ምናምን አላሳየዋችሁኝም። ምክንያቱም ከመጀመሪያ አጥቤውም ስለነበር እና እንዳልኳችሁ ለኮንዲሽነር እና ለሻምፖ ስለሆነ የምፈልገው ይሄ ጸጉር፣ ደግሞ ቀጠን ያለ ነገር ስለሚወድም በዛ አድርጌ ነው ምሰራለት ማለት ነው። ሬቱን ራሱ እንደምታዩት ትሬቱ ራሱ እንዴት እንደሚያምር ማለት ነው፣ እና በጣም ነው የሚያምረው። ይሄንን ራሱ እኔ አሁን ያው ኮንዲሽነርና ሻምፖን እየሰራውበት ያለው ትኝ፣ ግን እናንተ ልክ እንደ ትሪትመንት ራሱ መጠቀም ትችላላችሁ። እና በጣም አሪፍ የምትወዱት የሻምፖና የኮንዲሽነር አሰራር ነው። ለጸጉራችሁ ራሱ በጣም ነው የሚስማማችሁ። ጸጉራችሁን በጣም ነው የሚያፋፋላችሁ። የጸጉር እድገትን ያፋጥናል። በጣም ምርጥ የሆነ ፀጉራችሁን የሚያለሰልሰላችሁ በጣም የወደድኩት የኮንዲሽነር እና የሻምፖ አሰራር ነው። በዚህ መልኩ የሬቱን ጄል ካወጣሁኝ በኋላ ጄልም ደሞ እየተልበውም እየፈላልኝ ነው። ደብታዩት ውፍር ብሏል እሱ ራሱ ማለት ነው። አሁን ይህንን አጠለውኝና አንድ ላይ ነው የምፈጨው ማለት ነው። እናንተ የዋለ መፍጨትም ትችላላችሁኝ ትንሽ ቀዝቀዝ ሲልልኝ ያው በትኩስ የተጠሉት ተልባ ምናምን እንትን ጀል ስትሰሩ በምታጠሉ ሰዓት በትኩሱ መሆን አለበት ማለት ነው ምክንያቱ ከቀዘቀዘ ከተልባው እና ጀሉ ስለማይለያዩ በጣም እንትን ማለት አለባችሁ ማለት ነው እንግዲህ እንደምታዩት በዚህ መልኩ የተልባይ ጀል ራሱ ወጥቶልኛል ውፍር ያለ በጣም እንትን ያለ ትንሽ እስከሚቀዘቅዝ ጠብቀዋለሁኝ ማለት ነው አሁን እንግዲህ ሌላ ነገር ምንም ኦይል ነክ ምናምን አልጨመርኩኝም። እዚህ ጋር ጄሉም ከቀዘቀዘልኝ በኋላ እንደምታዩት በጣም ነው የወፈረው። ያው ሬቱ ብቻውን ስለማይፈጭልኝ ያው መፍጫ የሆነ ውሃ ነክ ነገር ስለሚፈልግ፣ ብቻውን ሬቱ መፈጨት ስለማይችል፣ ሌላ ውሃ ደግሞ መጨመር ስለማልፈልግ ተልባውን የተልባውን ጄል እና ሬቱን እንግዲህ እንደምታዩት በዚህ መልኩ አንድ ላይ ነው መፈጨው ግን ደግሞ ተልባውም የራሱ የሆነ አረፋ ነው የሚሆነው። እንትኑ ራሱ በዛው ልክ ማለት ነው ሬቱ ራሱ በጣም አረፋ ነው የሚሆነው እና አረፋው እስከሚከተል በጣም ተቸገር ያለው። ምክንያቱም በጣም ብዙ የሆነ ከነ አረፋው እና አረፋው ደግሞ ቶሎ አይጠፋም፣ ቀስ እያለ ነው። እዚ ጋር ስታጠሉ ደግሞ ያው የሬቱ ጀሉ እንኳ ምንም ነገር የለውም፣ ግን ሬቱ ነጫጭ ነገር ስላለው ማለት ነው እንደዚ ያሊ በጨርቅ ምናምን በደንበርጋችሁ ብታጠሉት በጣም አሪፍ ነው። ምክንያቱም በምትታጠቡ ሰዓት ጸጉራችሁ ላይ ነጫጭ ነገር አይሆንባችሁም ማለት ነው። እንግዲህ እንደምታዩት በዚህ መልኩ ይሄንን ራሱ በጣም ወፍራም ነው። ይሄንን ራሱ ያለምንም ኮንዲሽነር ማለት ነው መጠቀም ትችላላችሁ። ያው ኔ ጉሪ ትንሻ አንዳንዴ ኮንዲሽነር እንትን ይላልና፣ አለ ኮንዲሽነር ሲጀመር እኔ ታጥቢ አላቅም ግን ያው ትሪትመንት ምናምን ሰርቼ ከትሪትመንት ጋር ኮንዲሽነሬን ቀላቅዬ እንደዛ ተጠቀማለሁ ከዚህ በፊት የምጠቀመው ለሰባት አመት በሉት ያው ፓንቴን ነበረ የኮንዲሽነሬ አይነት ማለት ነው እስኪ በጣም ጸጉሬን እያደረቀብኝ ነው እሱ ሻምፖና ይሄን ሻምፖ ቀይሬዋለሁ ይሄ ደግሞ ኮንዲሽነርም አለበት ሻምፖውም ብቻ አይደለም የወይራ ፍሬ እንትን ነው ማለት ነው። ኮንዲሽነርም ሻምፖንም ቅልቅል ነው። አንዳንዴ የሆነ ጸጉራችሁ ለስላሳ ምናምን ከሆነ ራሱ ከሻምፖ ጋር ኮንዲሽነር ያለ ሚክስ ስለሆነ ለአንዳንዱ ጸጉር ይሆናል። የኔ ግን በጣም ውሃ ውስጥ ሲገባ ስለሚያያዝ ግዴታ ለማፍታቻ ኮንዲሽነር ጠቀማለሁ ማለት ነው። እዚህ ጋ ያው ሻምፖ ትንሽዬ ቅነስኩት እንጂ ጄል ካረኩኝ በኋላ በዚህ መልኩ አቀላቀየዋለሁ። ያው ትንሽ አሁንም አረፋ ስላለው የተወሰነች ተርፋኛለች። እሱ እንደሞ ቀስ እያልኩኝ ይያልኩኝ ያረፋው ሲመለስ መጨመርበት ይሆናል ማለት ነው። አሁኑ ቀጣይ ደግሞ ወደ ኮንዲሽነር አሰራሩ ነው። ይያችሁ የሚሄደው በጣም አሪፍ ነው። ሰርታችሁ ተጠቀሙ። ይሄንን ስሰሩ ቢያንስ ላንዴ ብቻ እንዳያችሁት፣ አሁን እኔ ስጠቀም ብዙ ሻምፖ አልተጠቀምኩም። ምክንያቱም ላንዴ ብቻ የሆነ ላንዴ ጊዜ ብቻ የምጠቀመው ስለሆነ ማለት ነው። ያው ተተረፈ ደግሞ ያው ቀዝቃዛ ቦታ ፍሪጅ ውስጥ አድርጉት። ስሰሩት ግን ለአንድ ጊዜ ብቻ የሚሆን ያው ፍሬሽ ፍሬሽ ስሰሩት ደስ ይላል። ለአንድ ጊዜ ብቻ የሚሆን ብሰሩት በጣም አሪፍ ነው ማለት ነው። እዚህ ጋር ደግሞ ኮንዲሽነር የምሰራበት ነው ማለት ነው። ያው በማሽን መልሻል ብተውም እዚ ጋር ይሄንን ኮንዲሽነር ፓንቴን ማለት ነው። ይሄንን ነው የምጠቀመው እኔ። ከዚህ በፊት ሻምፖ የራሱ የዚሁ ነበረ፣ ግን አሁን በፊት ላይ አሪፍ ነበረ። አሁን ጊዜው ይሄድ የደ ሲል በጣም ፀጉር ማድረግ እንትን ሽቦ ነው የሚያደርገውና እኔ በትሪትመንት ፀጉሬን ታጥቤ ምናምን ስጨርስ ለስለስ ነው የሚለው። ግን ሻምፖ ምናምን ሳደርግ ገና ሻምፖ ሳደርግበት ነው የሆነ በጣም የሚያሻክረው ፀጉሬንና ያው ለአሁን ቀይሬዋለሁ። ያው ይሄኛው ሻምፖ በጣም አሪፍ ነው እንግዲህ ተጠቀሙት እላለሁ፣ ወይም ካገኛችሁት ይህንን ሻምፖ የምታዩት በዚህ መልኩ እንግዲህ ኮንዲሽነር ወይም ሻምፖ ወይም ተሰርቷል። ግን አረፈው ምናምን እንዳልኳችሁ በጣም ብዙ ስለሆነ ቀስ እያለፍ አረፈውን ሲቀንስ ነው የምጨምራቸው። ትንሽ የተወሰኑ ተርፈውኛል። እንግዲህ እንደምታዩት እንግዲህ ለዛሬ እጀላችሁ የመጣሁት ቪዲዮ ይሄን ይመስላል። በጣም አሪፍና ኮንዲሽነሩም በጣም ምርጥዬ ነው። እኔ በጣም ነው የወደድኩትኝ። ኮንዲሽነርም አለመጠቀም ትችላላችሁ። ሬቱን እና ተልባውን ብቻ መጠቀም ትችላላችሁ። ጸጉራችሁ ለሚያዝ እና ለሚደርቅባችሁ ጸጉራችሁን ለማፋፋት ለማለስለስ በጣም ምርጥ ነው። ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ቸር ያገናኘን።